በየመን ደብዛቸው የጠፋው የኢትዮጵያ ጦር መርከቦች፣ መቃብሩ የተሰወረው አድሚራል። የክፍለ ዘመኑ ወታደራዊ ሚስጥር ሲገለጽ ለዓመታት የቆየው የኢትዮጵያ እርስ በርስ ጦርነት ወደ መጠናቀቁ በተቃረበበትና የኢትዮጵያ የባህር ኃይልም ሊፈራርስ የወራት ዕድሜ በቀሩበት በፈረንጆቹ የዘመን ቀመር 1991 በቀይ ባህር ላይ አንድ ሚስጥራዊ ጉዳይ ተፈጽሟል። የወቅቱ የኢትዮጵያ ባህር ኃይል አዛዥ የነበሩት አድሚራል ተስፋ የገብረ ኪዳን ጠላት በተለያየ መንገድ ማጥቃቱን ሲያጠናክርና ከፍተኛ ጉዳት በኢትዮጵያ ባህር ኃይል ላይ ሲያደርስ ለሻቢያ እጅ ከመስጠት በሚል መርከቦቻቸውንና ወታደሮቻቸውን በመያዝ ከአሰብ ወደ የመን ማቅናታቸውን የሚገልጹ መረጃዎች ወጥተዋል። ለመሆኑ ወደ የመን ያመሩት መርከቦች እንዴት ሆኑ? በአሁኑ ጊዜስ በምን ሁኔታ ላይ ይገኛሉ? ጀግናው የባህር ኃይል አዛዥስ ምን ገጠማቸው? ሰላም ጤና ይስጥልን። ይህ ሰሞነኛ ነው። በዛሬው የሰሞነኛ ጥንቅራችን ከአሰብ ወደብ ተነስቶ የመን ስለገባውና በኋላ ላይም በጅቡቲ ስለታየው የኢትዮጵያ መርከብና የባህር ኃይል አዛዥ የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ሕብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለሁለትና ባለሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ 9 ሚሊዮን 416 ሺህ የነበረውን 5 ሚሊዮን 649 ሺህ፣ ባለ ሶስት መኝታ 13 ሚሊዮን 268 ሺህ የነበረውን 7 ሚሊዮን 960 ሺህ። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ተምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። ታሪክ የረሳው ድንቅ ኢትዮጵያዊ አድሚራል ተስፋዬ ገብረ ኪዳን በሶቪየት ኅብረት ሥልጠናን የወሰዱ ለሀገራቸው ኢትዮጵያም ከፍተኛ ፍቅር የነበራቸውና በርካታ ጀብዶችንም በመፈጸም የምሥራቅ አፍሪካን ትልቁን የባሕር ኃይል መምራት የቻሉ የጦር መሪ ናቸው በፈረንጆቹ 1991 ግን የኤርትራ ነጻ አውጪ ኃይል አሊያም ሻእቢያ እየተጠናከረና በርካታ ስፍራዎችንም እየተቆጣጠረ መጣ በፈረንጆቹ 1990 የምጽዋን ወደብ የተቆጣጠረው ተቆጣጠረው የሻቢያ ጦር በ1991 ደግሞ ብቸኛውን የኢትዮጵያ ባህር ኃይል መገኛ ወደ ሆነው አሰብ ወደብ ከፍተኛ ማጥቃትን ከፈተ። የባህር ኃይል አዛዥ አድሚራል ተስፋዬ ገብረ ኪዳን ከፍተኛ ማጥቃት ሲከፈትባቸው ሶስት አማራጮች ነበሯቸው። የመጀመሪያው ማሸነፍ የማይችሉትን ጦርነት እስከ መጨረሻው ማድረግ፣ ለሻቢያ ጦር እጅ መስጠት፣ አሊያም ደግሞ ወደ ሌላ ሀገር መርከቦችን ይዞ ማምለጥ ነበር። የባህር ኃይል አዛዥ የመጨረሻውን ውሳኔ ወሰኑ። ጦራቸውን ከመርከቦቹ ጋር ይዘው ወደ የመን ማምራት የተሻለ መሆኑን በመረዳት 14 ውቅያኖስ መቅዘፍ የሚችሉ መርከቦችንና ሌሎችም በርካታ ሚሳኤል ተኳሽ ጀልባዎችን በመያዝ ወደ ደቡብ ምስራቅ ቀይ ባህር አቀን ነው። ከኢትዮጵያ መርከቦች መካከል አስር መርከቦች ከየመኖቹ ሆዴዳና አደን ወደቦች ደረሱ። የመን በቀዝቃዛው ጦርነት ወቅት የኢትዮጵያ አጋር መሆኗ ይታወቃል። ሰባት መርከቦች ወደ ኋላ መቅረታቸውን ተከትሎ በሻቢያ እጅ የገቡ ሲሆን አራት መርከቦች ደግሞ ወደ ሳኡዲ አረቢያ ማምራታቸው ይነገራል። የዛሬው የእኛ ትኩረት ግን የመን በገቡት አስር የኢትዮጵያ መርከቦች ላይ ነው። አስሩ የኢትዮጵያ ባህር ኃይል መርከቦች የመን የገቡት የኢትዮጵያ መርከቦች ስሪታቸው ሶቪየት ኅብረት ሲሆን የኢትዮጵያን ሰንደቅ ዓላማ እያውለበለቡ የመን ደርሰዋል። ፔታያ ሁለት የሚል ስያሜ ያላቸው እነዚህ የጦር መርከቦች 950 ቶን የሚመዝኑ 82 ሜትር የሚረዝሙና 55 ኪሎ ሜትር በሰዓት መጓዝ የሚችሉ መርከቦች ናቸው 76 ሚሊ ሜትር መንትያ ክላሽ የተገጠመለት መርከቡ አራት ጸረ መርከብ ሮኬት ማስወንጨፊያዎችና ሌሎችም በርካታ ጥጥቆች ያሉት መርከብ ነው ሌላኛው የመን የደረሰው የኢትዮጵያ መርከብ ሚሳኤል ማስወንጨፍ የሚችለው ኦሳ የጦር ሜዳ ጀልባ ነው ከ171 እስከ 200 ቶን የሚመዝኑት ጀልባዎቹ 38 ሜትር የሚረዝሙናም በሰዓትም ከ70 ኪሎ ሜትር በላይ መጓዝ የሚችሉ ፈጣን ጀልባዎች ናቸው። በቅርብ ርቀት ላይ ያለን ጠላት ለመምታት የሚያገለግሉ መድፎች ያሉት ጀልባው ከ40 እስከ 80 ኪሎ ሜትር ርቀት ላይ ያለን ማንኛውንም መርከብ ማደባየት የሚያስችለው ሚሳኤል ማስወንጨፊያም ተገጥሞለታል። ኢትዮጵያ በወቅቱ 8 ኦሳ መርከቦች የነበሯት ሲሆን 3 አሊያም አራቱ የመን መድረሳቸው ተረጋግጧል ዙክ ክላስ የተባለውና ከሁሉም መርከቦች ቀለል ያለው ነገር ግን ለቅርብ ርቀት ውጊያዎች ጠቃሚ የሆነው ጀልባም የመን መድረሱ የሚነገር ሲሆን በቁጥርም ከሁለት እንደሚያበልጥ ተረጋግጧል። ፓልኮኒ የተባለው በርካታ የጦር መሳሪያዎችን የታጠቀውና በዋነኝነት ግን ወታደሮችን ለማጓጓዝ የሚጠቅመው ግዙፍ መርከብም ከኢትዮጵያ መርከቦችና ጀልባዎች ጋር በመሆን የመን መድረሱ ተረጋግጧል። የመን የገቡት መርከቦች በፈረንጆቹ 1991 ታዲያ በአድሚራል ተስፋ የገብረ ኪዳን እየተመራ የኢትዮጵያ ባህር ኃይል በርካታ መርከብ 500 ኪሎ ሜትርን በማቋረጥ፣ ከሶቪየት ህብረትና ከአሜሪካ በኩል የወጡ የስለላ መረጃዎች የኢትዮጵያ መርከቦች በሰላም የመን መድረሳቸውን ያሳያሉ። ነገር ግን የመን ለኢትዮጵያ ባህር ኃይል አባላትና መርከቦቿ በጎ ማረፊያ ልትሆን አልቻለችም። በ1990 አንድነቷን ያወጀችው የመን በከፍተኛ ፖለቲካዊ መናወጥ ውስጥ የነበረች ሲሆን እንኳንስ የሌላን ሀገር ጦር ልታስተናግድ የራሷንም ጦር በአግባቡ መቆጣጠር አልቻለችም ነበር። ከሁለት ዓመታት በኋላ ማለትም በፈረንጆቹ 1993 በውድ ዋጋ የተገዙት የኢትዮጵያ ፔታያ መርከቦች ያለ ሥራ መቆማቸውን ተከትሎ መዛግ ጀመሩ። የተለያዩ ክፍላቸውም እየተነቃቀለ ይሸጥ ጀመር። የመርከቦቹ አፈሙዞችም ዳግመኛ ጥይትን ላይተፉ ሙሉ ለሙሉ ተዘጉ። በፈረንጆቹ 1995 ደግሞ ዙካና ኦሳ የተባሉት የኢትዮጵያ የባህር ኃይል መርከቦች ከጥቅም ውጪ የተደረጉ ሲሆን በአንዳንድ መረጃዎች መሰረት ግን የየመን ባህር ኃይል መርከቦቹን በማደስ ወደ ራሱ ጦር አካቷቸዋል። በኋላ ላይም የየመን ባህር ኃይል የሶቪየት ሰራሽ መርከቦችንና ጀልባዎችን ሲጠቀም መመልከት የተለመደ ሆኗል። ጀግናው አድሚራል እጣው ምን ሆነ? አድሚራል ተስፋ የገብረ ኪዳን አደን አሊያም ሰና ከተማ ውስጥ ይኖራል የሚል መረጃን የአሜሪካ መንግሥት የስለላ ተቋማት በፈረንጆቹ የዘመን ቀመር በ1994 ላይ አውጥተውት ነበር። በፈረንጆቹ 1990ዎቹ መጨረሻ ላይ ግን አድሚራል ተስፋ የገብረ ኪዳን በህመም ምክንያት ሕይወቱ ማለፉን የሚያሳዩ መረጃዎችም ወጥቷል። የተረጋገጠ የመቃብር ስፍራ ባይኖረውም በየመኗ ኤደን ከተማ ስለመቀበሩም ይነገራል። አድሚራል ተስፋዬ ገብረ ኪዳን በጠላት እጅ ይገቡ የነበሩ በርካታ መርከቦችንና ጀልባዎችን አስመልጦ የመን የገባም በኢትዮጵያውያን ዘንድም ሲታወስ የሚኖር ታላቅ የጦር መሪ ነው። የመርከቦቹ የመጨረሻ እጣ የጅቡቲ ክህደት። የኢትዮጵያ መርከቦች እጣ ፋንታ ታዲያ በየመን ውስጥ ብቻ ያበቃ አይደለም። የመን መርከቦቹ ቦታን አጣበዋል በሚል ከሀገሯ ለቀው እንዲወጡ አደረገች። ታዲያ በዚህን ወቅት ሁለት አሊያም አራት ያክል መርከቦች ከየመን ተነስተው 300 ኪሎ ሜትሮችን በመጓዝ ጎረቤት ሀገር ጅቡቲ ገቡ። ኢትዮጵያ በጅቡቲ የራሷን ባህር ኃይል ታቋቁማለች የሚል እምነትም ነበር። በፈረንጆቹ 1996 ግን ጅቡቲ ከኢትዮጵያ ያልተከፈለኝ በርካታ ገንዘብ አለ በሚል የኢትዮጵያን መርከቦች መውረሷን ይፋ አደረገች። በኋላ ላይም እነዚህን መርከቦች በዝቅተኛ ገንዘብ ለኤርትራ መሸጧን የሚያሳዩ መረጃዎች ወጥቷል። ኢትዮጵያም እነዚህን መርከቦች የማግኘት እድል አላት። በወቅቱ ከኢትዮጵያ እጅ የወጡት የጦር መርከቦች በ1960 ዎቹና በ1970 ዎቹ የተመረቱ ሲሆን በአሁኑ ጊዜም ከ50ና 60 ዓመታት በላይ ያስቆጠሩ መርከቦች ናቸው። የመርከቦቹ ዕድሜ መግፋት ብቻም ሳይሆን ከ2011 ጀምሮ እየተደረገ የሚገኘው የየመን የእርስ በርስ ጦርነት በራሱ መርከቦቹን ከጥቅም ውጪ ላለማድረጉ ማረጋገጫ የለም። ኢትዮጵያ የባህር ኃይሏን ዳግመኛ ያቋቋመች ሲሆን፣ አዳዲስ መርከቦችንም ከሌሎች ሀገራት ለማስገባት እንቅስቃሴን ጀምራለች። የመን የገቡት የኢትዮጵያ መርከቦች ታዲያ ወደ እናት ሀገራቸው ቢመለሱም ከቅርጽነት ያለፈ አገልግሎት መስጠት የሚችሉ አይደሉም። በፈረንጆቹ 1991 ጀግናዊ ጦር መሪ አድሚራል ተስፋዬ ገብረ ኪዳን ወሳኝ መርከቦችን በመያዝ ወደ ቀይ ባህር አቋርጦ ከአሰብ የመን ገባ። የኢትዮጵያን ባህር ኃይል ለማዳን ያደረገው ጥረት ግን ሊሳካ አልቻለም። ጊዜናም ሁኔታዎች አድሚራል ተስፋዬ ገብረ ኪዳንን ከዱት። ኢትዮጵያም መርከቦቿን አጣች። የተወሰኑት መርከቦች በየመን ውስጥ ሲጠፉ፣ ጅቡቲ የገቡትም በጅቡቲ መንግሥት ተወርሰው ለሻቢያ ተሰጡ። ጀግናው አድሚራል ተስፋዬ ገብረ ኪዳን በሕይወት እንደሌለ የተረጋገጠ ቢሆንም የተስፋዬ የመቃብር ቦታም የት ነው ያለው? በየመን ውስጥስ ምን አይነት ኑሮን ሲኖር ነበረ? ከአሰብ ወደ የመን ባደረገው ጉዞስ ምን ገጠመው? የሚሉት ጥያቄዎች ግን እስካሁን ምላሽን አላገኙ። ወደ ባልባ ሆና የቆየች ኢትዮጵያ የባህር ኃይልን ጉዳይ እርግፍ አድርጋ ከተዎች ሶስት አስርት ዓመታት ቢያልፉ ዳግመኛ የባህር ኃይልን አቋቁማ ወደ ቀይ ባህር ለመመለስ ከፍተኛ ጥረት ላይ ትገኛለች። እኛም የክፍለ ዘመኑን ወታደራዊ ሚስጥር እንዲያሰፈርን እርስዎ ምን ይላሉ? ስለ አድሚራል ተስፋዬ የተረሳ ጀግንነት ሐሳብ ይስጡን። ጅቡቲ ትዕግስት አልባ በመሆን ኢትዮጵያ ላይ የፈጸመችውን ክህደትስ በተመለከተ የእናንተ አስተያየት ምንድን ነው? የእኛን በዚያ በቃን። ሰናይ ጊዜ በኤምባሲ በተከበበችውና የአፍሪካ ሕብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ ሁለትና ባለ ሶስት መኝታ እስከ አርባ በመቶ እውነተኛ ቅናሽ በማድረግ ባለ ሁለት መኝታ ዘጠኝ ሚሊዮን አራት መቶ አስራ ስድስት ሺ የነበረውን አምስት ሚሊዮን ስድስት መቶ አርባ ዘጠኝ ሺ ባለሶስት መኝታ አስራ ሶስት ሚሊዮን ሁለት መቶ ስልሳ ስምንት ሺ የነበረውን ሰባት ሚሊዮን ዘጠኝ መቶ ስልሳ ሺ የዚህ እድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927 56 33 33። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።